በነገራችን ላይ ዛሬ የታናሽ እህቴ ልደት ነው። ከዚህ ቀደም በማራኪው በእናንተ ብዙ ፍቅርና አድናቆት የተሰጣት እህቴ ዛሬ ልደቷ ነው። እኔ ትናንትም ዛሬ እንዴት ዘንድሮ ደግሞ ሊከበር እንደሚችል ግራ ገብቶ እያሰብኩ ነበር፣ ግን እንዲሁም በዲነር የሚታለፍ መስሚ ድሮን የሳልኳቸው ስዕሎች አሁን ላይ ትልቅ ቦታዎች ላይ ኤግዚቢሽኖች ላይ በጣም በመሀል አዘጋጆች ደውሉልኛል። የሆነ ነገር ያለ ይመስለኛል። ምን ሊሆን እንደሚችል የት እንደሆነ እስኪ አብረን ሄደን እናየው ይመቻችል። ነናስ እንኳን ደህና መጣችሁ። ስለመጣችሁ በጣም ደስ ብሎናል። አሁን የምንገኘው ፊሶን ኮምፓውንድ ውስጥ 45 ሺህ ካሬ ላይ ባረፈው አፓርትመንትና ቪላዎችን አንድ ላይ የያዘው ግቢ ውስጥ ነው። ዛሬ እንግዲህ ከማራኪ ወግ ግዛቸውና እህቱ ሰላምን ልናወዳደር ተገኝተናል። ሰላምና ግዞ ፊሶን ያዘጋጀላቸው ነው 300 ሺህ ብር ለማሸነፍ ውድድራቸውን ጀምረዋል። እኔ ምህረት እባላለሁ። ሌላ ተጨማሪ ሁለት ዳኞች ይኖሩናል፣ ሜላትና ሜሮን ይባላሉ። ስለዚህ አሁንም የምናወዳድራቸው የስዕል ውድድር ነው። ይሄ እንግዲህ ሶስት ዙር ይኖረዋል። የመጀመሪያው ዙር ይህን ፍልጣ ለግቢ መሳል ነው። ሁለተኛው ደግሞ አፓርትመንት ላይ ኪችን እና መኝታ ቤቱን ስሉ ልናላችሁ ማለት። ስለዚህ አስር ደቂቃ ሰጣችኋለሁ ለአንዱ መጀመር እንችላለን። ነው የማራኪ ወግ ተመልካቾች በብዛት ያውቋታል። ከሁለት ዓመት በፊት ልደቷን በማራኪ ወግ ቢሮ በጣም ድንቅ አድርገን አክብረን ነበረ። የጠበኩት እኔ እንዲሁ በዲነር የሚታለፍ መስሎኝ፣ ምክንያቱም አንዴ በደንብ ስላከበርም፣ በቃ ከዚህ በኋላ ደስ ለማሰብ ብቻ እራት ምናምን በልተን እንደዛም ያልፍ ነበረ የመሰለኝ። እንግዲህ ይህንን ነገር ሰላምም ግዛቸው ማያውቁም። ማራኪ ወግን እኛ በጣም ነው የምንወደው፣ ብዙ ጊዜ የምንከታተለው ፕሮግራም ነው። እንደ ፊሶን ደግሞ ከማራኪ ወግ ጋር አብሮ ለመስራት በጣም ፍላጎትና ጉጉት ነበረ። በተደጋጋሚ ሞክረን እንደ አጋጣሚ ነገሮች አልተሳኩምና አብረን መስራት አልቻልንም ነበር። አሁን እንዳጋጣሚ ይህን እድል ስናገኝ ከማራኪ ወግ አብሮ ለመስራት ከሰላም እና ከግዛቸው ውጭ የማራኪ ወግን ክሩ አማክረን ነበር እና በኋላ እንዳጋጣሚ የሰላም ልደት በቅርቡ ነበር እና ያንን ልደት አብረን ብናከብር፣ አንድ ውድድር ብናዘጋጅ የተሻለ ፕሮግራም ማዘጋጀት እንደምንችል ከማራኪ ወግ ክሩዎች ጋር ተመካከርን እና ያንን ታሳቢ በማድረግ አንድ ውድድር አዘጋጅተን ወንድምና እህትን ልናወዳድር ነው። እንግዲህ ግዛቸው እንደማየው ቤቶቹን ብቻ ሳይሆን ወደ መኝታ ቤቶችም ጭምር ገብቶ እየሳለ ነው። የልጆች መኝታ ቤት ውስጥ በነገራችን ላይ ሌክዠሪ ቪላችን ላይ 340 ካሬው ላይ ማለት ነው አምስት መኝታ ቤት፣ ሰባት ባዝሩ፣ ሁለት ሳሎን፣ ሁለት ኪችን፣ ሰራተኛ መኝታ ከነመታጠቢያው፣ እንዲሁም ላውንድሪ፣ ግሪን ኤሪያ፣ በቂ የሆነ መኪና ማቆሚያ ያካትታል። ግዛቸው ሁሉንም እየሳለልን ይመስላል። ልጅነት በእርግጥ እስያለው እና የሳልኳቸው ስዕሎች አሁን ላይ ትልልቅ ቦታዎች ላይ ኤግዚቢሽኖች ላይ በጣም ትልልቅ ቦታዎች ላይ ለእይታ ቀርበው ብዙዎች ከፍለው እየጎበኟቸው የሚገኙት በመጀመሪያ ፊሶን ሪልስቴትን በጣም ማመስገን እንፈልጋለሁ። ከዛ ደግሞ ማንም ሰው አላሸንፍም ብሎ አይጀምርም። ሰው አሸንፋለሁ ብዬ ነው የማስበው። ፉከራ አያስፈልግም፣ ፉከራ አያስፈልግም። በተግባር ነው ያለው። አይ በነገራችን ላይ በጣም ፌር የሆነ ነገር አይደለም ያደረግሽው። ማለት ማለት እንደ እኔ እርሳሱ ትወስድብኛለች፣ ቀለሙን የሆነ ቦታ ትደብቅብኛለች። ኢትስ ኖት ፌር። ዳኞች ይህን ነገር ክሪቲካሊ ማየት አለባችሁ። ከዛ ውጭ ደግሞ ንፋሱ ነፋሻማ ነው ቦታው አክቹዋሊ በጣም ደስ ይላል። ግን ለስዕል ግን በጣም ወረቀቱን ምናም ሲያደረግብ ነበር። በጣም ነበር ሲያስቸግረኝ የነበረው በጣም ባላሸንፍ እንኳን በቃ ተጠያቂ እሱ ነው ብዬ ነው የማስበው። ምክንያቱ እንዴት ሰው በሁለት በሶስት ርሳስ እንዴት ይስላል? ሁሉም ነገር እሱ ጋር ነው የነበረው እና በጣም ነበር እያበሳጨኝ ነበረ። ይሁን የተለያየ ክፍል ነበር አድርገው ሁሉ ማሳሌ ነበረብን እንዳለቃዎችን ሲወስድቤ ነበረ። በዛ ላይ ደግሞ ይኮርጃል። እኔ ጎበዝ ተማሪ ኮርጃ አላውቅም፣ በፍጹም ኮርጃ አላውቅም። ያው በመሀል እንግዲህ በጣም መገፋፋት መቀማማት ትንሽ አስቸግረው ነበር። በተደጋጋሚ ማስጠንቀቂያ እየሰጠው ነበር። ም የሆነ ሰዓት ማባረሩላ አምሮኝ ነበር። እንግዲህ ዳኞቹ እየነገሩኝ እንደሆነ አሁን አራት ደቂቃ ብቻ ነው ይቀራችሁ፣ አራት ደቂቃ ብቻ። ለምን ላይ ደረሽ? አራት ደቂቃ ነው ይቀራሽ። ለእሷን ባግዛት ይቻላል። በጣም ክሬቲቭ ነህ፣ ግን ይሄ አጥሩ ነው። ይሄ መኝታ ቤቱ የመኝታ ቤቱ ባልኮኒ፣ በረንዳው፣ በረንዳው አጥሩ መኝታ ቤቱ ጋር ያደርገው ነበር መጀመሪያ በነገራችን ላይ ሌክዠሪ ቪላችን እስከ አራት መኪና ድረስ ማቆም የሚችል ጥሩ ቦታ አለው፣ ጋርደንንም ይጨምራል። ስለዚህ እንደአጋጣሚ የኛውን ቤት፣ በእርግጥ የተሸጠ ቤት ነው፣ ባለቤቱ ዕቃቸውን በማስገባት ላይ ናቸው። ቢሆንም ያው ክፍት ስለሆነ ኛውን ቤት አስጎብኛቸሲርብናንነ ሚኒ ሳሎን ሳሎን ፋሚሊ ሩም አይነት ምንለው ማለት ነው። ሶ ዋናው ሳሎናችን ላይ ነው ዋናው ከላይ ነው ዋናው ከላይ ነው ያለው። ከዛ በተጨማሪ እንግዲህ እዚህ ፍሎር ላይ ኦፊስ አለ። ኦፊስ ኮም ኦፊስ ቪው ያለው ግሪን ኤሪያው ቀጥታ የሚታይበት ቆንጆ ኦፊስ አለ ማለት ነው እዚህ ጋር። ከዛ በተጨማሪ እንግዲህ እንግዶች ቢኖሩ ባዝሩም እንዳይቸገሩ ፍሪ ሆነ ባዝሩም ጭምር ባዝሩም ኮም ባዝሩም አለ ማለት ነው ዋናው ሳሎናችን ይሄ ነው የሚሆነው። ከረስ ያስጋልባል የምንለው አይነት ነው ማለት ነው በስማ ዋናው ሳሎናችን ነው። ከዛ ውጭ ደግሞ ችኛዋ እስፔስ ዳይኒንግ ናት ማለት ነው። በጣም ሰፊ ለብሬክፋስት ማድረግ ይቻላል አሁን ለሚፈልግ። ከዛ በተጨማሪ እዚህ ጋ ደግሞ ለምታዩት በጣም የሚያምር ሞደርን የሆነ ኦፕን ኪችን እዚህ ጋር ይኖረናል ማለት ነው። ይሄኛው ሳሎን እንግዲህ በአጠቃላይ ሶስት በረንዳ አለው። ሶስት በረንዳ አለ፣ አንድ ሁለት በዛ ጋር ሶስት በረንዳ። በጣም ነው ድርክት ቆንጆ ነው። እናመሰግናለን። አሁን እንግዲህ ወደ ሁለተኛው ፍሎር ነው የምንሄደው ማለት ነው። ስለዚህ እዚህ ፍሎር ላይ ደግሞ ሁለት የልጆች መኝታ ቤት እና አንድ ማስተር ቤድሩም እናገኛለን። ማስተር ቤድሩማችን በሚታዩት ደረጃ ሳሎን የመሰለኝ ዎኪንግ ክሎዜት ቦታ አለን። የመልበሻ ክፍል ማለት ነው። ይሄ መልበሻ ክፍል ይሆናል። በነገራችን ላይ ልደቷ ስለሆነ ብዬ ምንም ማዝነው ምናምን ነገር ምንም ኤክስፔክት እንዳታደርጊ፣ ይህን ነገር ለማሸነፍ ነው የሰራሁት። ብሩ በጣም ለማራኪ በጣም ያስፈልጋል ፕሮጀክት የሚመስላቸው ማራኪ ወግ በጣም ብዙ ፕሮግራሞችን ከሀገር ውስጥ እስከ ውጭ እየሰራ ነው የምንገኘውና፣ ብሩ በጣም የሚያስፈልገን ታይም ላይ ነው። ፊሶን ሪልስቴት ያመቻቸውና ዘ ራይት ታይም እንደ ራይት ፕሌስ ማራኪ ወግ ላይ ይሄ ብር ይገባል። ብሩን ደግሞ ለማራኪ ወግ ተመልካቻችን ቆንጆ ቪዲዮ ሰርተን እናሳያቸዋለን በዚህ ብር ያሰብኩት ስራ አለ። እሱ ላይ አድ አድርገዋለሁ ገንዘቡ ማለት ነው። እና ይሄ ውድድር በትክክለኛው ታይም ነው የመጣው ብዬ ነው የማስበው። ዳኞች እንግዲህ ሁለት ደቂቃ ነው የቀረው ብለውኛል። እሺ፣ ስለዚህ ዳኞቻችን እንግዲህ ይሄንን ስዕል ወስደው ውጤት እስኪሰጥበት ድረስ ደግሞ ወደ ቀጣይ ውድድር እንሄዳለን ማለት ነው። ቀጣይ ውድድር እንግዲህ ኪቼን መሳል ይሆናል ማለት ነው። እነዚህ ባለ ሶስት መኝታችን ነው ያው እንግዲህ እዚህ የጠቀምናቸው ፊኒሽንግ ማቴሪያሎች ሊቀየራቸው የምትሏቸው አይነት አደሉ፣ ሙሉ ለሙሉ ኢምፖርተድ ናቸው። እነዚህ ጨምሮ ማለት ነው ኪችኑን በደንብ ይሄ ደግሞ የዳይኒንግ ኤሪያችን ነው ማለት ነው። ዳይኒንጉ እና በኪችኑ መሀል እንዲሁም በሳሎኑ መሀል ያለውን ስፔስ ለምታዩት ሰፋ አድርገን አዘጋጅተናል። ከዛ በኋላ ይሄ የምታዩት ዘመናዊ ሳሎናችን ነው ማለት ነው። ሳሎናችን በረንዳን ይጨምራል? አዎ በረንዳ አለው። በጣም በረንዳ አለው። እንደምታዩት ቆንጆ ቪው አለው። ስለዚህ ከሳሎናችን ስንመለስ በዚህ በኩል ደግሞ ሰፋ ያለ ኮሊደር አለን። እንደምታዩት በጣም ዘቀቅ ያለ ነው ልጆች ቢጫወቱበት እዚጋ ጫማ መደርደሪያ የተለያዩ ነገሮች ብናደርግ እማያዝ ሰፊ ሆነ የሆነ አርት ነገሮች የተለያዩ ነገሮች ለማስቀመጥይመቻልአገናዘጋጀ ነው እንዳጋጣሚ አሁን የቆምንበት ነው ማስተቤዱከዋና ከዋና ነው የሚቆመከዋና ነው የሚጀምረው ሁሌስቴትን መጥቼ ስጎበኝ ለመጀመሪያ ጊዜ ነው የጎበኛ ያለውት በአንድ ኮምፓውንድ ውስጥ አፓርታማም ቪላ መኖሩም ትንሽ ለየት ያደርገዋል። ሁለቱንም አይነት አማራጮች አላቸው እና በጣም የቤቶቹ ኳሊቲ ኢትስ አሜዚንግ። ሙሉ በሙሉ ላይክ ጄኔተሩ፣ መብራቱ፣ ሁሉም ነገር ፋሲሊቲዎቹ በጣም ነው ያስደመሙኝ። ሌላው ደግሞ ሎኬሽኑን በጣም የወደድኩት ቤቶቹ በጣም ነው የሚያምሩት። ሌላው በጣም ያስገረመኝ ቴራሱ ሁለት ቴራሶችን አይቻለሁ። በጣም ያስገረመኝ በጠዋት በፀሐይ መውጫ ሳይድ እና በፀሐይ መግቢያ ሳይድ ያለው ቴራስ ኢትስ አሜዚንግ። በጣም ሰፊ ነው፣ ትልቅ ድግሶችን ማድረግ ያስችላል። ኤቭሪቲንግ ወደነዋል። ይሄ የማታ ፀሐይ የሚገኝ በቴራስ ማይጋ ፀሐይ ገባ። በጣም ሰፊ ነው። እዚህ ቁጭ ብላ ያጣጥፋል ማለት ነው። እስቴዲየም በይው ቆንጆ ፕሮግራም ያዘጋጃል። ትልቅ ሰርግም በይው ሚኒ ሰርግ ሚኒ ሰርግ ልደት ምርቃት የተለያዩ ፕሮግራሞች ነው እና ሀዘንን ቢያጋጥም ትልቅ ዳስ መጣል የሚችል ቦታ ነው ማለት ፍሪ ሰርቪስ ማለት ነው ለነዋሪ አሜዚንግ ሙሉ ከተማ ነው አልሞስት ሶስት መቶ ስልሳ ይህን አካባቢ እስኪ በደንብ ገለጭልኝ እስኪ እንግዲህ ሰሚት 72 ኖክ ማደያ ጀርባ ማለት በጣም ፖቴንሻል ያለበት አካባቢ ነው። እዚህ አካባቢ ብቻ ወደ 10 የሚሆኑ ሪል ስቴቶች አሉ። ሰው ለመኖሪያ በጣም ተመራጭ ጥሩ አየር ያለው ቆንጆ አካባቢ ነው ማለት ነው። በጣም አሪፍ ነው። በላይ የከበደኝ አይትንክሬ ማሰብ ዘርኩና ያየኋቸውን ነገሮች እንዳለ ማስታወስ አልቻልኩም፣ ግን በቻልኩት መጠን ሞክሬአለሁ። ሜይ ቢ እራሳቸውን ባይሆኑ እቃዎቹ እኔ የፈለግኳቸውን እቃዎች ስያለው የፈለገችውን እቃ መሳሌ አይቻልም። እሺ፣ ስለዚህ የማስተር ቤድሩማችን ነው ማለት ነው። ማስተር ቤድሩማችን የራሱ የሆነ ክሎዜት እና የራሱ የሆነ ባዝሩም አለው ማለት ነው። ስለዚህ ያው ከነ ቁም ሳጥኑ ነው የምናዘጋጅላችሁ። ከዚህ ቀጥሎ ደግሞ ያለችው ሩም የማስተር ቤድ ሩሙ ባዝሩም ናት ማለት ነው። ሩም ሰው የሚገዛው ሰው እንደፈለገ እንደ ፍላጎቱ ነው። ወይ ሁሉ ፈርኒሽድ ነው። ኪችን ካቢኔት እና ቁም ሳጥን ከፓኬጁ ጋር የተካተቱ ናቸው። ሌላ አሁን ይህን የምታየውን አልጋውን፣ ጌጣጌጦቹን ምናምን ደግሞ እራሱ ይዞ ይመጣል ማለት ነው። የስ መኝታ ቤቱ እራሱ ቪው አለሁ። ኤቭሪ ሩሞች የላይት እና የቬንትሌሽን ችግር የለባትም እ በነገራችን ላይ ተመልካች ያው በሁለት እጄን የሳልኩት ኪችኑን በዚህ በቀኝ እጄን የሳልኩት መኝታ ቤቱን በግራጅ እኔ ሳልኩት እና ሳም ኤዚንግ በሁለት እጄን በጣም ጥበብ ሲጠራ ነው እ በነገራችን ላይ የጥበብ ችሎታ እንት እንዳደገ ከጠየቅሽኝ ፓሪስ ፓሪስ እያለሁ ብዙ ሰው ፓሪስ እንዲ እያወቅ አይደለም፣ እና በተደጋጋሚ ነገረኝ ወናወዚን ፓሪስ ሙዚየም ሎቭር የሚባል ቦታ ጎብኝተን ነበር፣ ሞናሊዛ የምትገኝበትን እና የሞናሊዛን ስዕል ካየው በኋላ በተለይ የመሳል ፍላጎቴ በጣም ነው የተነሳሳው፣ በጣም ነው የጨመረው። እና በቅርቡ በቃ እንደ ሞናሊዛ አይነቷን ቁጭ አድርጌ ነው የምትመስላችሁ። ስዕሎቹ እንግዲህ ትንሽ ስዕል ነው ለማለት ያስቸግራል እንግዲህ አብስትራክት ይሁን የሳሎት በትክክል ቤት ይሁን ለመግለጽ ትንሽ ያስቸግራል። እውነት ለመናገር እስፔሻሊ ደግሞ ኪችኑ ላይ ሲስሉ በቃ አልንገርም። መኝታ ቤት ላይ እንግዲህ ያሳየኋቸው ቤት አልጋና ቁም ሳጥን ያለው፣ እኔ የቱን ቤት በኩል አድርገው እንደ ሳሉት እኔ አላውቅም። ባለሙያ ግን እንዳያዩ ይሄን ስዕል ወይም ደግሞ ቤቱን የገዙ ሰዎች በአያዩ መክራለሁ ከበሮቹ ጀምሮ ሀይ ሴኩሪቲ ዶር ተጠቅመናል። ኤች ዲ ኤፍ የሆኑ በሮች አሉን። ውስጥ ለውስጥ ደግሞ መሬት ላይም ሃይ ግሬድ ፖርስ ልንጠቀም ነው። በጣም ያምራል። የመቃጠል የመደበር የመደብዘዝ ነገር አይኖራቸውም ማለት ነው። በጣም አሪፍ ሰው። የብዙዎች ጥያቄ ዋጋውና ሌሎች ሌሎች ደግሞ አማራጮችን እስቲ አረፍ ብለን እሺ። እሺ አሁን አፓርታማ ላይ ያለ ነው፣ ስለ ካሬዎቹና አማራጮቹ በደንብ ንገሪ። ስቱዲዮ በ41 ካሬ ነው። ባለ አንድ መኝታችን 56 ካሬ ነው። ባለ 2 ደግሞ 86 ካሬ አለን። ባለ 3ቱ ይሄ አሁን የምናየው ቤት 141 ካሬ ነው። እነዚህ ቤቶች እንግዲህ ሙሉ ለሙሉ አልቀው ቅድም እንዳየኸው ኪችን ካቢኔትን፣ ቁም ሳጥንን ጨምረው ነው ማለት ነው የሚረከቡት። እሺ። ስለዚህ ዋናው የዋጋ ጉዳይ ስለሆነ የዋጋውን ዋጋውስ እንዴት ነው? ኦኬ ዋጋ እንግዲህ እኛ ግቢ ውስጥ በጣም ብዙ የቤት አማራጮች አሉና እያንዳንዱ ዋጋቸው የተለያየ ነው። የእነዚህ ቤቶች የመነሻ ዋጋ በካሬ ከመቶ ሺህ ብር ጀምሮ እየሸጥን ያለ ነው ማለት ነው። በካሬ ከመቶ ሺህ ጀምሮ ሙሉ ለሙሉ የሚከፈልባቸው ቤቶች እንዳሉ ሆነው ደግሞ ከ40 ፐርሰንት ቅድመ ክፍያ ጀምሮ እያስተናገድንም ስለሆነ ትንሽ አስቸጋሪ አይሆንም። እነሱን ኦፕሽኖች በደንብ ትነግሪናለሽ፣ ያከፋፈል ሁኔታ ኦፕሽኖች። ኦኬ፣ ለምሳሌ አሁን ቪላዎች ላይ ያው የቪላዋ ብር ትንሽ ከፍ ስለሚል ቅድመ ክፍያ 50 ፐርሰንት ከፍለው ቀሪውን ከባንክ ጋር አያይዘንላቸው ቤቱን እየኖሩበት እስከ ሀያ ዓመት ድረስ የሚከፍሉባቸው ኦፕሽኖች አሉ። ቪላ ላይ ቪላ ላይ አፓርትመንቶች ላይ ደግሞ ለምሳሌ ባለ ሶስት መኝታ የተወሰነ ስቶክ ያለን አሁን አነስተኛ ስቶክ ያለን እሱ ላይ ነው። ስለዚህ እነሱ ላይ ከ40 ፐርሰንት ቅድመ ክፍያ ጀምሮ ተቀብለን ቀሪውን ከአንድ ዓመት እስከ አንድ ዓመት ተኩል የሚከፍሉባቸውን ነገሮች አመቻችተናል ማለት ነው።

ዳኞቻችን እንግዲህ አንድ ደቂቃን የቀራችሁ ብለዋል። መጥተው ይሰራችሁ ስለያዩ ነው። ጨርሱ ጨርሱ አስቀምጡ። ሰላም ስለዚህ አንድ የቀረን ፓርኪንጋችን ከቴራስ ቀጥታ ወደ ቤዝመንት ቤዝመንት ነው ያለው። ቤዝመንት በጣም ብዙ መኪና ማቆም ይችላል። እያንዳንዱ ባለቤት ለየራሱ በታርጋ ቁጥሮ የሚሰጠው ቦታ ይኖራል ማለት ነው። ስለዚህ መሽቶብህ እንኳን ብትመጣ የትቀለማችልም ቦታ ቁጭ ታርጋ ቆጥረች በነገራችን ላይ በጣም ብዙ ቦታዎች ላይ ከባድ የሆነው የመብራት ሲስተም እኛ ጋር ትራንስፎርመር አስገብተን ሰውን ገላግለነዋል ትራንስፎርመር ብዙ ጊዜ አስቸጋሪ ነው እንደምታውቀው ሰው ለኮምፓውንዱ የሚሆን በቂ የሆኑ ትራንስፎርመሮች እነዚህ ብቻ አይደሉም በየቦታው ደግሞ ግን ለጊቢው በቂ የሆነ ትራንስፎርመር ገብቷል ማለት ነው ስለዚህ ውድድራችንን በዚህ መልክ ጨርሰናል እንግዲህ ከዳኞች ጋር ቁጭ ብለን ተወያይተን አሸናፊን የምናሳውቅ ይሆናል ለዛ እንግዲህ ትንሽ ደቂቃ ያስፈልገናል በትዕግስት ጠብቁ

በቃ ጥሩ። አሁን ላይ ተያይዘው ሄደዋል እነሱ። ይሄን ውጤት እዛ ሄጄ እነግራቸዋለሁ። እሺ፣ በጣም ነው የምናመሰግነው ተመልካቾቻችን። እንግዲህ ውድድራችንን ጨርሰን ውጤታቸው እጃችን ገብቷል። እነሱ ተያይዘው አንድ ቦታ ሊያዩ ሄደዋል። ይሄን ውጤት እንግዲህ እዛው ሄደን አንድ ላይ የምናየው ይሆናል ማለት ነው። Yes yes yes

ወዳችኋለሁ እና ደግሞ ብራዘር ቴንኪው። ሰዎች ጥሩ ውድድር ነበረ፣ በጣም ከባድ። ያው እንግዲህ ውድድራችን ላይ ሶስት ጥያቄ ነበር ጠየቃቸሁት። አንድ ጊቢውን ከዛ በኋላ ኪችን እና መኝታ ቤት ነበሩ የምትስሉት። ከብዙ አንግል ነው ያየነው። ትእዛዙ ማክበር አለው፣ መጨረስ አለመጨረስ አለው፣ ዲስክሪፕቲቭ ነው አይደለም የሚለውን ማለት ነው እንግዲህ በጣም ቆንጆ ነገር ስለሰራችሁ ቆንጆ ነገር ደግሞ ለማራኪው ተመልካቾች ይገባቸዋል ብለን ይኸው ግዙ ብለናል። እናመሰግናለን። በጣም ደስ የሚል ቆይታ ነበረ። ሁሉም ቤቶች ጨቀ ሁሉንም መግዛት ነበር፣ ሁሉም ጋር መኖር ዛሬ አንዱ ጋ ነገ ቢቻል እንደዛ ሁሉ ቢደረግ በጣም ደስ የሚል የመኖሪያ መንደር ነው። በጣም ደስ ይላል እና ብዙ ያዋጣቸዋል። እንግዲህ ይህን ያል ካጓጓችሁ ይበቃል። በብዙ ልፋት በብዙ መመዘኛ አሸናፊ እንደመለየት ሞክረናል። ልደቷን ልናስደስታት ግን ምኑ ወደዳችሁት? ከእኔ ስል በጣም በቃ። ወይ ምኑንም አልወደድነውም ታዲያ። ወይ እንዴት አሸነፍኩ? እኔ ሁሉንም ነገር እሺ እሷስ የተሸነፈችው መጨረሻው ሰዓት ነው። አሁንም ቢሆን ደስተኛ አይደለሁም በውጤቱ፣ ግን ያው የዳኛ ውሳኔ ስለሆነ ምንም ማድረግ አይቻልም። አንቺ ወንድምሽ በማሸነፉ ደስተኛለሽ? ከኔ ጋር ነው እየተዳደርክ ያለው ለዛ ነው። በጣም አዘንሻ። ልቤን አንጀቴን በላሽ። ያንተ ስለሆነ አልከፋኝም እኮ ግን ደስተኛ ደግሞ አደለው ምን ስላላሸነፍ። ፊሶን ሪልስቴት አብረን ስለሰራን በጣም ደስ ብሎናል። ከዚህ በኋላ ብዙ ስራዎች አብረን እንደምንሰራ እናምናለን። ቤት ለሚገዙ ሁሉ ነኛ ማራጭ ፊሶን ሪልስቴት እንዲሆን የማራኪ ወግ ተመልካቾች በመላው ዓለም የሚገኙ እንጋብዛለን። በጣም እናመሰግናለን። እግዚአብሔር ያክብርልን። ይህን 300,000 ብር የት እንደማደርገው እያሰብኩ ነበረ። ቅድም ለተመልካቾች ነግሬያቸዋለሁ ካሸነፍን በሶ0 ብሩ ቆንጆ ቪዲዮ ሰርተን ለተመልካቾች እንሰጣቸዋለን ብለን ነበረ ያሰብ ነው። ግን ማራኪ ሁሌም ቆንጆ ቪዲዮ ይሰራል በማንኛውም ጊዜ ስለምንሰራ እና ደግሞ ቴ በጣም በቃ ብሩ በጣም እንደሚያስፈልጋት ምናምን አቅ ነበር። እኔ ሽልማቱን ፕሮግራሙን ከራሳችን ከኪሳችን እንሰራለን። ተመልካቾች ሽልማቱን ሰላሌተረት

ችግር በረታብኝ ተጨነቀ ሆዴ ጠልካይሆንም ወይ እኔ አንተም መውደዴ ያልታሰበ እንግዳ ይመጣሉ ይደርሶ፣ እንቅልፌም ካይኔ ላይ ሄዷል ተመልሶ